ታውቁት እና ሶስተኛው ደግሞ ያው ዮሴፍ እንግዲህ የሰርደሪውን ሁኔታ ለካሄድ ፕሮሰስ ጀምሮ ነበረ። ያ ፕሮሰስ በጣም እንትን ሁሌ ሆነብን። አንደኛ ደግሞ የፍርድ ቤት ኬዝ ሲጨመር ደግሞ የባሰ ታንጓ ተተብን ና ያው እንግዲህ ችግር ላይ ችግር እየተደራረበ ነገሮችን በጣም አክብዶብን ነበር። ና ምንም ያው ቢሰለችም ያው ከጎኒ ሆና ስታበረታታኝ ና ስትደግፈኝ ለነበረችው ለኤርትራ ደግሞ ትልቅ ምስጋና አለኝ። በእኔ ስም አመሰግኝ አመስግ ምድር የሚባለው እንደ አንተ አይነት ሰዎችን አስር እጥፍ ያብዛሉ በሀገራችን ላይ። ዘሌ ለዮሴፍም ትልቅ እንግዲህ ብዙዎቻችሁ ታውቁታላችሁ ምናክል ርቀት እንዳሄዱ ምናክል ሳቅ መስዋዕት እንደ እንግዲህ ዝንጀሮ የተባለ ሰው ና ነዋር መጨረሻ ላይ ለማረጋገጥ ምናክል እንደለፉ ብዙዎቻችሁ ታውቃላችሁ። መጨረሻም እንግዲህ ጀግንነታቸውን ፈጣሪ የሚልባቸውን አይቶ እንደጠበቀ ሰላም ሰላም! ውድና የተከበሯችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትረፍረፍ ይበለልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? ሰላማችሁ ይብዛ። እኔም አለው ዛሬ እንግዲህ አዲስ ነገር መተናል ማለት ነው። እስካሁን ድረስ ጠፍቶ የነበረው እንግዲህ በጣም ቆይቷል። ስለ ዮሴፍ ብዙ ጊዜ ሰርቼ የላችሁ ነበር እየተከታተልኩኝ። ሁላችንም የእኔ ቤተሰቦችም ዮሴፍን እንግዲህ በብዙ መልኩ ታውቆታላችሁ ማለት ነው አዲስ የማታውቁት ግን እስኪ ስለሱ ትንሽ ልንገራችሁ። ዮሴፍ ማለት ከዝንጀሮ ነው የተወለደ ብላ እናት የካደችው እና እናት የሸጠችው ነበረች ማለት ነው። ሆላንድ ሀገር ተሽጦ የነበረ ልጅ ነው ማለት ነው። ገጹ ፊቱ ምናምን እንደምታዩት በነጭ ዚጋ እንደተሸፈነው ማለት ነው። ፊቱ የዝንጀሮ ፊት ከአንገት በላይ ዝንጀሮ የሚመስል ነው ማለት ነው እና እንደዚህ አይነት ፍጡር ነበር የተወለደው ማለት ነው። ከዛም ከተወለደ በኋላ ይሄን የምነግራችሁ ለመጀመሪያ ታሪኩን ለምትሰሙ ነው ማለት ነው። ከዚህ በፊት ብዙ ቪዲዮ በዮሴፍ ላይ ሰርተናል ማለት ነው። በጋዜጠኛ ዘላለም ምክንያት እንግዲህ ወደ ሚዲያ የመጣና እንዲሁም ደግሞ ፈጣሪ እየባርካት ማለት ነው ኤልሳ የተባለች እህታችን ናት እንግዲህ አገናኝታው ከቤተሰቦቿ ጋር ከእሷ ቤት እሷ ና እናቷ ናቸው አግኝተውት ከጫካ ውስጥ። እኔ ዝንጀሮ ሆንኩኝ ጫካ ውስጥ ነው የምኖረው ብሎ ጫካ እየኖረ እነዘላለም ጋ ያመጣችው ነው ታሪኩ ማለት ነው። አጥር እያረኩኝ ታሪኩን እየነካካውላችሁ ልለፍ ማለት ነው። ሙሉ መረጃውን እንግዲህ ዱካሾ ላይ ዘላለም ዘገዬ ጋዜጠኛ ዘላለም ዘገዬ ጋ እዛ ጋ ታገኙታላችሁ ማለት ነው። ከበፊት ጀምሮ የነበረው ታሪኩ ና ታሪኩ እንዲህ ነበረ። ዮሴፍ ሲወለድ ከአንገት በላይ ዝንጀሮ ይመስል ነበረ ማለት ነው። እናት ከወለደች በኋላ ለሆላንድ ሀገር ለሚኖሩ ፈረንጆች ትሸጥ አድዋለች ማለት ነው። ይህን ልጅ ከሸጠችው በኋላ እዛ ከሄደ በኋላ ብዙ ገንዘብ ወስዳ ራሷ ቅጠል ምናምን ነበረ ምሸጠው እሷም እንጨት ማለት ነው። እንጨት ስለቅም ዝንጀሮ ደፍሮኝ ከዝንጀሮ ነው የወለድኩት በማለት ይሄንን ለህዝቡም ለሁሉም ሰው ተናግራ፣ ይሄ ነገር እንደዛ ተብሎ ታምኑ ነበረ ማለት ነው። የእውነት እሱ ነው ተብሎ ማለት ነው። ግን ውሸት ነው የሆነው ማለት ነው። እንደዛ በማለት በብዙ ብር ትሸጥና ከዛ ከድህነቷ ትወጣለች። ቤቷን ታሰራለች። ቤቷን ሰርታ እየኖረች እያለ በመጨረሻ ላይ ሆላንድ ሀገር እንግዲህ እንደ አይጥ ደሙን እየቀዱ ሲመራመሩ ሲመራመሩበት እዛ በመጨረሻ ላይ ከሰለቸው በኋላ እኔ ወደ ሀገር ይገባለሁ ብሎ ወደ ሀገሩ ይመለሳል። ወደ ሀገሩም ከተመለሰ በኋላ እናት አሁንም ደግሞ ልትቀበለው አትፈልግም ማለት ነው። በመጨረሻ ላይ እናቱን እንዲያገናኙ ተደረገ። ጫካ ውስጥ ሲኖር ኤልሳና እናቱ እንጀራ እየሰጡት ማለት ነው ምግብ እየሰጡት ከጫካ ውስጥ እነሱ ብቻ ናቸው የሚያዩትና ሁሌም ፊቱ እንደዚህ እንደተሸፈነ ነው። እኔ ሰው ካልሆንኩኝ ከዝንጀሮ ከተወለድኩኝ በቃ ዝንጀሮ ከሆንኩኝ ከዝንጀሮ ጋር እንጂ ሰው ጋር ተደባልቄ አልኖርም ያለ በጣም በሚያሳዝን ሕይወት ውስጥ የነበረ ልጅ ነበር ማለት ነው። ታሪኩ በጣም ረጅም ነው። እዛ ሄዳችሁ ሕይወት ለማስታወስ አክል ነው እና ለአዲስ ለሚመጡ ትቤቴ ነው የምነግራችሁ ማለት ነው። ከዛም በመጨረሻ ላይ እንግዲህ ይህ ሰው ይሄ ልጅ ማለት ነው ከነሱ ጋር ተገናኘ። ቤተሰቦቹንም ደግሞ አፈላልገው አገናኙት ማለት ነው። ካገናኙት በኋላ አባት ይሄ ነው ስትል ሶስት ጊዜ ዲኤን ምርመራ ተደርጎ ሶስቱም ጊዜ ሁለት ጊዜ ተደርጎ ሁለቱም አባት ሳይሆኑ ቀሩ። ከአሜሪካማ ተካ የሚባል ሰው አባት ነው ተብሎ መጥቶ ነበረ። የእናቱ ውሽማ ነበረ፣ አባት ሳይሆን ቀረ። እንዲሁም ባል የነበረው ቤት ውስጥ ሰለሞን የሚባል እሱም ደግሞ እንደዛው ግርማ ነው እንጂ፣ ግርማ የሚባል ባል የነበረው እሱም ነበረ። እሱም ሲመረመር ልጅ ሳይሆን ቀረ፣ አባት ሳይሆን ቀረ። ሁለት ዲኤን ተመርምሮ በሶስተኛው ላይ ደግሞ ሌላ ሰው አቶ ሰለሞን የሚባሉ ጠንቋይ ዋና ማለት ነው እሳቸው ናቸው ተባለ። እስከ ጠንቋዩ ድረስ ሂደው ብዙ መከራ፣ ብዙ ፈተና ተፈት ነው ይሄን ነገር አባትና ልጅን ይሄ ጠንቋይ የተባለውን ሰውዬ አግኝተው የልጁ አባት እንደሆነ አገናኝተው ነበረ። በመጨረሻም አባት የካንሰር ህመምና የባዳም ልኩ ስላለባቸው በሽተኛ ሆነው ዮሴፍና አባቱ እንግዲህ ተገናኝተው ሁላችንም ደስ ብሎ ነበረ። ከዛም አባት ካገኙት በኋላ ንብረት ሰጡት ማለት ነው የጠፋበትንም ምክንያት እዚህ ጋር የተናገረ ነው። እንግዲህ ከተገናኙ በኋላ አባት ጋር አባትም ደስ ብሏቸው ልጁም ይሳቸው እንደሆነ ይሄም ደግሞ የዝንጀሮ ልጅ አይደለም። በንባድ አምልኮ በሚኖሩ ሰዓት መንፈሱ ምልክት አደርግበታለሁ ብሎ ነግሮኝ በመንፈስ ነው የተወለደውና ይሄ ፊቱ ዝንጀሮ የመሰለው የመንፈሱ ቲምቤት ነው። እሱ የተናገረው ነው ና በዛ ስለተወለደ ነው። ስለዚህ ልጁ የኔ ነው ሙሉ በሙሉ ብለው አምነው፣ እንዲሁም እቤት፣ መሬት፣ የተለያየ ንብረቶችን አውርሰውታል። ለዚህ ለልጃቸው ማለት ነው። ምንም ዲ ኤን ኤም አይመረመርም፣ ትክክለኛ ልጄ ነው ብለው አምነው፣ እሳቸውም ማለት ነው። በጣም ባለ ሀብት ናቸው። እንግዲህ ያላቸውን ሀብት ንብረት ሁሉን ነገር ለልጃቸው አውርሰውት እንደነበረ እናውቃለን። በዛም ምክንያት ላይ አሁንም ያለው ከኤልሳ ጋር እንዳለ ቤትም ተከራይቶ ብዙ ነገር አድርገውለታል። ኤልሳና እነ ዘላለም ማለት ነው። በዛም እያለ እንግዲህ እናት መታ ዘላለምንና ኤልሳን ትከሳቸዋለች፣ እንዲሁም ልጁን ልጁ የኔ ነው። የልጁን ከአባት የወረሰውን ንብረት እኔ እናት እስከሆንኩ ድረስ ይገባኛል እና እናንተ የልጄን ገንዘብ ልትበሉ ነው። በቃ አገናኝታችኋል፣ አባቱን አገናኝታችኋል፣ ሁሉን ነገር ብላ ከሳቸው ፍርድ ቤት እንደነበረ ይሄንንም ቪዲዮ ሰርችላችሁ ነበር ማለት ነው። አሁንም ያ ክስ እንደቀጠለ ነው። የጠፋበት ምክንያት እንዲህ ነው። እንዲሁም ሰርጀሪ ፊቱን ሊሰራ ብዙዎች በነጻ እድልም ሰጥተውት ነበረ፣ ግን እስካሁን ድረስ ብዙ ፈተና ስለበዛበት ሰርጀሪው አልተሰራም። ያልተሰራበትንም ምክንያትም ደግሞ ተናግሯል ማለት ነው። እንግዲህ ምክንያቱ የጠፉበትም እናት ከሳቸው ፍርድ ቤት ለፍርድ ቤት የተመላለሱ ነው። እንዲሁም አባት ደግሞ የካንሰር በሽተኛ ስለነበሩ እነሱ እንደተናገሩት በሆስፒታል በጠበል በተለያየ ቦታ ላይ ሕክምና ላይ ነው ያሉት አባት ጋር ማለት ነው። ዮሴፍ ከአባቱም ጋር ከዚህም ጋር በመሆን ሰርጀሪው እስካሁን ድረስ ሊያልቅ አልቻለም ማለት ነው። ሊጠናቀቅ አልቻለም ማለት ነው። መሰናክሎች በዙ። እናትና ወንድም ከሰውት ንብረት ይገባኛል በማለት ፍርድ ቤት እያመላለሷቸው ነው ያሉት። ኤልሳም እንደዛው፣ ዘላለምም አጠገቡ እንዳይደርስና ቪዲዮ እንዳይሰራ ተከልክሎ ነው የነበረው። አሁንም እንግዲህ ከስንት ጊዜ በኋላ ተመልካቾችም እንትን ስላሉት ይዞ መጥቷል ማለት ነው ይሄንንም ደግሞ ያለበትንም ነገርም ደግሞ ተናግሯል እሱ ማለት ነው ዮሴፍን ተናግሯል ችግሩን የጠፋበት ምክንያት እንግዲህ ይህ ነው አንድ በአባታቸው ህመም በአባቱ ህመም ምክንያት በጸበልም በህክምናም እያለ ሁለት ደግሞ እናት በጣም ግን ዮሴፍ እናት ግን እንዴት እንደምታቃጥል ታውቃላችሁ መጀመሪያ ሽጣው ምን የመሰለ ቤት ሰርታ የምትኖርበት ቤት በዮሴፍ በተሸጠው ብር ነው። ኦላንድ ሀገር ሽጣው ለሱ የተሸጠበትን ብር እንግዲህ ቤቷን ሰርታ ጽድት ትብላ ምርጥ ቤቱ ትኖራለች። እሱ ግን እንደዚህ ይንከራተታል። ሚበላው ሁሉ አቶ እድሜ ለኤልሳና ለእናትየው ለዚህ ደረጃ አበቁት። ኤልሳ እስከ እናቷ እስከ ቤተሰቧ ከእነዘላለም ጋር አገናኝታ ቤተሰቡን እንዲያገኝ አባት እንዲገኝ አድርጋ ብዙ ፈተና ብዙ መከራ ብዙ ነገር እየወረደባቸው ከዛም አልፎ ተርፎ አሁን ደግሞ እናት ልጄ ሁሉ አይደለም ያለችው ቪዲዮ አለ። አላቆም ዮሴፍ የሚባል ሰው አላቀውም ልጄ አይደለም ብላ ሁሉ ነው የካደች የነበረው። ወንድምም እኔ ወንድም የለኝም ዮሴፍ የሚባል ወንድምም የለኝም ምን የለኝም ብለው ነው የካዱት። ግን መጨረሻ ላይ ደግሞ ያው አመኑ። ካመኑ በኋላ ደግሞ አባት ሲገኝ ደግሞ ይሄ ነው አባቱ ስትል ይሄ ነው ስትል እንደገና ከዝንጀሮ ነው የወለድኩት ዝንጀሮ አምጡና ከዝንጀሮ ጋር ደግሞ ይመርመር ያለች ጨካኝ እናት ናት ማለት ነው። ወላጅን እንኳን የደበቀች በመጨረሻ ላይ በስንት ትግል አባት ተገኘ፣ አባትም አመነ። ንብረት ሲያወርሰው ደግሞ አሁን ደግሞ እናንተ ዞር በሉ፣ ንብረቱን ልትበሉ ነው፣ ስለዚህ የልጄ ንብረት ለእኔ ነው የሚገባኝ በማለት እነሱንም እያሰቃየቻቸው ነው እንግዲህ ያለችው ማለት ነው ሴት በጣም ያሳዝናል ማለት ነው። እንደዚች አይነት እናት በጣም ክፉ እናት ናት፣ ገንዘብን እንጂ ልጇን የማትፈልግ እና እግዚአብሔር ይመስገን አሁንም ደግሞ እንግዲህ ዛሬም እቤት ተሰጥቶታል ማለት ነው ለዮሴፍ ማለት ነው። ከዚህ በፊትም እንደዚሁ ቤት ተሰጥቶት ነበረ። አሁንም ተሰጥቶታል። እሱ የቤትም የምንም ችግር የለውም። በደንብ እየኖረ ነው። ግን ሴትየዋ ብትተው ምን አለበት? በቃ አላሳደገችውም። አሁን ለገንዘብ ብላ እንግዲህ ከልጇ ጋ ከሌላው ልጇ ጋ ማለት ነው ኪዮሴፍ ወንድም የሆነው የመጀመሪያ ልጅ ሌላ አላት ኪዮሴፍ ታላቅና እንግዲህ ከሱ ጋ ሆና ነው እየከሰሰች ያለች ማለት ነው። ይገባኛል ንብረቱ ሁሉ የልጄ በእኔ ቁጥጥር ስር ነው መሆን ያለበት በማለት እነዚህም ሰዎች አጠገቡ እንዳይደርሱ በማድረግ ብዙ ፈተና ስለደረሰበት ነው የጠፋ። ዛሬ ግን ስላየኑ ደስ ብሎናል። እኔ ብቻ ሳልሆን ብዙዎች ስለ ዮሴፍ ስትጨነቁ ነበር። ዮሴፍ ምን ሆኖ ነው? የዮሴፍ የት ሄደ? ለምን ጠፋ ብላችሁ ለተጨነቃችሁ እንግዲህ ይኸው መጥቷል። ከዚህ በፊትም የሰማሁትን ነገርያችሁ ነበር ላችሁ ቪዲዮ መጥቼ ሰርቼ ላችሁ ነበረ። አሁንም በድጋሚ መጥቷል። እንግዲህ ዮሴፍ መልስ ሰጥቷል። የጠፋበትንም ምክንያትም እናቱም እንደዚህ በክስ ውስጥ እንደዚህ ፈተና ውስጥ ነው ያለ አባትም ሞትና እንትን መካከል ላይ እንዳሉ ተናግሯል በጣም እየታመሙ እንደሆነ መጀመሪያም ይታመማሉ አሁንም በጣም እየታመሙ ነው እግዚአብሔር አባትንም ይማርልህ አንተንም እንግዲህ ፈጣሪች ሴትዮ ወይ ያንሳልህ ከአንተ ላይ ነው ምለው ለእሱ እናቱ ናት ግን በጣም እናትን ብትሆን እንዲህ አይነት እናት ግን አታስፈልግም የእውነቴን ነው ምለው ልጅን ጥላ እንደገና ሀብትን ንብረትን ብቻ ነው ወስዶ የምትል እናት በጣም ያሳዝናል ማለት ነው እና ሰላማችሁ ይብዛ፣ እወዳችኋለሁ። በአዲስ ነገር እስከምንገናኝ ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አዳዲስ መረጃዎችን እዤላችሁ መጣለሁ። ያው ዮሴፍን ከዚህ በፊት እንደማመጣላችሁ አሁንም አዲስ ነገር ሳገኝ ስለ ዮሴፍ ያለውን መረጃ ሁሉ ሁላችሁም እንደምትወዱት እንደምትጨነቁለት ስለማቅ ከኔም ጭምር ስለሚያሳስበን ዮሴፍ ነገር እዤላችሁ መጥቻለሁ። እወዳችኋለሁ።